አሻፈረኝ ብሎ እንቢ ብሎ ሸለቆ ለሸለቆ የሚሮጠው የሚሄደው አባይ አሸማጋዮቹ ሽማግሌዎቹ እየመጡ እባክህ ከወንድምህ ጋር ታረቅ የሚሉት ማን ነው? ጣናን ይሄ ምን ነው? ከትግራይ ኃይሎች ከፋኖና ከኮሮና ቪሩስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቋ አስተዋይነትና በድርድር እንዲፈታ አንድ ቀን ታጣቂዎቹ ይደራደሩ፣ ታጣቂዎቹ ወደ ሰላም መምጣት አለባቸው ሲሉ ሰምታችሁ ታውቃላችሁ? እነዚህ ሰዎች ደሳሌ ጫኔ ይሄንን ሲል ሰምታችሁ ታውቃላችሁ። እኛ አሁንም ክፍት ነው ለመወያየት። ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም አብረን ለመስራት ዝግጁ ነን አሳይተናል፣ ሁለት ሶስት ጊዜ ይህን እያለ ያለው መንግስት ድጋሚ ተደራደር ብለህ ስትመጣ ዞር በል ከዚህ ነው እምልህ ደንቆሮ። ይህ ድዛ እንደራደር የሚያለውን ይዘና ከመጣ ምን ደራደር ስምል ልናደርግ ነው? መንግስታዊ ስርዓቱን የሚያስረክቡን ከሆነ ይሁን ቦታ አይደል፣ እንፈራረም እንችላለን። የእኛ ግብሱ ስለሆነ አራት ኪሎ የሚሰጡን ከሆነ እንስማማለን። እሱ ድርድር ከተባለ እንቀበላለን። እንደውም ከዚህ በኋላ መንግስት ይደራደር ብሎ የሚጠይቅ በተለይ በተለይ እንደደሳለን ጫኒ አይነት በህጋዊ ሽፋን ተቀምጦ የሚያወራ ሰው ካለ እኔ ከፋኖቹ ተለይቶ ሊታይ አይገባም። ከልደቱ እና ከጀዋር ተለይቶ ሊታይ አይገባም። ባይኔ መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። ታዲያ ማነው የሚያሸብረን? መንግስት ነው። ፈቅዶላቸው እነዚህ ሰዎች እንዲያሸብሩ፣ ፓርላማ ቁጭ ብለው የፋኖን ጥያቄ እንዲጠይቁ የፈቀደላቸው መንግስት ነው። ምን ማለት ነው ታዲያ? ታጣቂዎቹ ጋር ለምን ይዋጋል ታዲያ? ሲነጋገሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየው ልታርቀህ ደግሞ ይላሉ። አዲስ አበባ ተቀምጦ ፋኖች እንዳትደራደሩ የሚለው አካል ማን ነው? መንግስት ይህንን እያወቀ ዝም ያለበት ምክንያት ምድ እራብቹ። አሁንስ ይሰለቻል እንዴ? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾር አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሀሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን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 ዳሰሳ የምናደርግ ነው የሚሆነው። መሆን መልቲ ሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ እንድትቆዩም በአክብሮት እጋብዛለሁ። እንግዲህ የዛሬው ፕሮግራሜ የሚያተኩረው አንዳንድ ግራ የሚያጋቡ እየሆነ ያለውን ነገር አንዳንድ ግራ ቀኝ ስንመለከት እያሸበረን ያለው ማን ነው አሸባሪው ጫካ የገባው ወይስ የት ያለው ነው? ፓርላማ ያለው ነው? አሜሪካ ያለው ነው? አዲስ አበባ ያለው ነው ወይስ በየበረሃው ትጥቅ አንስቶ በየአካባቢው በየጫካው የገባው ነው? ማን ነው እያሸበረን ያለው? በዚህ ጉዳይ ላይ ነው ዛሬ እንድንወያይ የፈለግኩት እና ግልጽ መሆን ያለባቸው አንዳንድ ጊዜም የሆነ እየታዩም እንዳልታዩ የሚታለፉ ነገሮች ያሉ ይመስላሉና እነሱ ዋጋ እያስከፈሉ ስለሆነ ያለው እነሱም በደንብ አጥርቶ ማየት ያለበት ይመስለኛል። ማህበረሰቡም፣ መንግስትም እንደ መንግስት ማለት ነው። እና በዚህ በትጥቅ ትግል ውስጥ በተለያዩ አካባቢዎች ወላ ህወሓት፣ ሸኔ፣ ፋኖ ምናምን የምትሏቸው ይሄ የገንጣይ ተገንጣይ እና የዘረኝነት ፓርቲ የዘረኝነት ፖለቲካ አራማጆች እና ነፃ አውጪ ነን የሚሉ ነፃነት የማያውቁ ነፃ አውጪዎች እያደረጉ ያሉትን እንቅስቃሴ ስንመለከት አንደኛ በየጊዜው የሚሆነው ነገር አሰልች የሆነ የሚወራው ነገር ስለ ድርድር ይወራል፣ ስለሆነ ንግግር ይወራል። ተነጋገሩ ተነጋገሩ፣ ታረቁ፣ መንግስት በእርቅ ፍታ ይባላል። አልነጋገርም ያለው አካል ግን ሌላ ነው። መንግስት በተደጋጋሚ ባገኙ አጋጣሚ በጠቅላይ ሚኒስትሩ የተለያዩ የመንግስት ባለስልጣናት በጦር ጀነራሎች እና በመከላከያ አመራሮች በሙሉ ሲነገር የምንሰማው እኛ ለድርድር ዝግጁ ነህን ነው። ከህወሀት ጋር ተደራድሮ ለበሶስት ዙር ጦርነት መጥቶ የገጠመውን ሀገር ለማፍረስ ሲዋጋ የነበረውን ህወሀትን ተደራድሮ ፕሪቶሪያ ላይ ሂዶ ስምምነት የፈረመ መንግስት ነው። ሸኔ የሚባለው አሸባሪ ጋር ታንዛኒያ ድረስ ሂዶ ተነጋግሮ ነገር ግን ሸኔ ቅዠታሞች ስለሆኑ የሸኔ ሰዎች ኦሮሚያ ክልልን ስጡን የሚል የጅል ጥያቄ ሲያነሱ፣ እናንተ ጋር እኛንን ያበድ ነው እናንተ ጋር እንነጋገር ብለን መምጣታችን ብሎ ተመልሶ የመጣ መንግስት ነው። ፋኖ የሚባለው የነሱን ትርክት የነሱን እግር ተከትሎ ወደ በረሃ ሄደው ዘረኝነት ሊሞት ሊጠፋ ሲል ከህወሀት ጋር ወደ መቃብር ሊወርድ ሲል የዘረኝነት ባንዲራን ይዞ የህወሃትም የዘረኝነት ፖለቲካ የከፋፍለህ ግዛ ፖለቲካ እንደገና ያንን የጨለማ ዘመን በኢትዮጵያ ሰማይ ስር ለማንገስ እንደገና የእነሱን እግር ተከትሎ የመጣው ፋኖ የሚባል አሸባሪ ቡድን ተደራደር ሲባል ምንድን ነው የሚለው? አራት ኪሎን ስጡኝ። መንግስታዊ ስርዓትም አይደለም፣ የብደት ኢምፓየር ለመገንባት የሚፈልጉ እብድ ሰዎች የተሰበሰቡበት ስርዓት ነው፣ የብልጽግና ስርዓት። ይሄ ኃይል እንዴት ስለ ሰላም ሊጨነቅ ይችላል? ይሄ ኃይል እንዴት ስለ ድርድር ሊጨነቅ ይችላል? ይሄ ኃይል ከድርድር ስለሚገኘው ትሩፋት እንዴት ሊጨነቅ ይችላል? ምን ተደራደር ውስጥ ምን ልናደርግ ነው? መንግስታዊ ስርዓቱን የሚያስረክቡን ከሆነ ይሁን፣ ቦታ አይደለም፣ ልንፈራረም እንችላለን። የኛ ግብሱ ስለሆነ አራት ኪሎ የሚሰጡን ከሆነ እንስማማለን። እሱ ድርድር ከተባለ እንቀበላለን። ይሄ በሆነበት ሁኔታ ታጣቂዎቹ ቅድመ ሁኔታ አስቀምጠው አቋማቸውን አሳውቀዋል። አቋማቸው መንግስት አራት ኪሎን ካልሰጠን በስተቀር አንደራደርም ብለዋል። እነ ዘመነ ካሴ እና ይሄ በሆነበት እውነታው ይሄ በሆነበት ሁኔታ ውጭ ሀገር ያሉት የራሳቸው የሆነ ተልእኮ ስላላቸው መንግስት ጦርነት እያካሄደ ነው፣ ጦርነቱም ማቆም አለበት ምናምን እያሉ ያላዝናሉ። እነሱ ነው፣ ተዋቸው፣ እነሱ አብደዋል። ስማቸውንም መጥራት ያስጥላል። እነሱ እዚያ ያሉት እዚህ ሀገር ውስጥ ተቀምጦ ፓርላማ ውስጥ ተቀምጦ የፋኖና የሸኔን ፖለቲካ ፓርላማ ውስጥ ቁጭ ብሎ የሚተርከውን ደሳ ደሳሌ ጫኔ የሚባል ሰውዬ ዝም ያላችሁበት ምክንያት ምንድን ነው? እንዴ? እኔ የተከበሩ አቶ ታገሰ ጫፉ። እየሆነ ያለው ነገር ፓርላማውን ስነ ስርዓቱን እንዲያጣ፣ ነገም የመጣው እንደፈለገ አፉን እንዲከፍት የአንድን ሀገር ጠቅላይ ሚኒስትር የመቶ ሰላሳ ሚሊየን ህዝብ ጠቅላይ ሚኒስትር መዝለፍ አላግባብ የሆነ ያልተጠበቀ የማይጠብቅ ቋንቋ መናገር፣ የአሸባሪም ጥያቄ ፓርላማ ይዞ ገብቶ መጠየቅ እንዴት ነው ህጋዊ የሆነው አካሄድ? የሚባል ነገር አካሄድ የሚል ሰው የለም ወይ ፓርላማ ውስጥ? መንግስት ጉዳዩን የመራበት መንገድ ግን አስር ድስት ጥሎ አንዱንም ሳያማስል እንደሚያሳርረው አይነት ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ካጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ አሁንም ደግሞ ከኤርትራ ጋር በጦርነቱ ዋዜማ ላይ የምንገኝ ይመስለኛል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማረም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና፣ ከወረና ቢሉስማ ኦሮሞ ጋር መንግስቶ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ። አረ የሰውዬ መንገድ እየጣሰ ነው። አረ አብች እኮ አለ ኤርትራውያን ጠይቀውናል። ይህን ጥያቄ እንዴት እዚህ እንደመጣ ባላቅም አለ ግን ይሄ የተቀለደ የሚታለፍበት ጉዳይ አይደለም። በፓርላማው በመንግስት በኩል እንደዚህ አይነት የፓርላማ ስነ ስርዓት የሚባል ነገር አለ። የኢትዮጵያ ሕዝብ በጣም ትላልቅ አባቶች፣ ትላልቅ ምሁራን፣ እናቶች አንድ ላይ ቁጭ ብለው የሚያዩት ፓርላማ ነው። እንደዚህ አይነት የዘለፋ የወረደ የተራ የመንደር ወሬ ይዞ የሚሄድ ተወካይ ሀይ ሊባል ይገባል። ይሄ አንዱ መልእክቴ ነው። ሲቀጥል ደሳሌ ጫን የሚያነሳው እነዚያ ውጭ ሀገር ያሉት አሸባሪዎች የሚያነሱት እንደገና ታጣቂዎቹ የሚያነሱት ጥያቄ ነው። መንግስት ከመሳሪያ ባለፈ ከውጊያ ባለፈ ከጦርነት ባለፈ በንግግር ነገሮችን ለመፍታት ይሞክር ይላል። ቼ ማን ነው አልደራደርም ያለው? እንዴት ነው? እኔኮ አንድ ቀን ታጣቂዎቹ ይደራደሩ ታጣቂዎቹ ወደ ሰላም መምጣት አለባቸው ሲሉ ሰምታችሁ ታውቃላችሁ? እነዚህ ሰዎች ደሳሌ ጫኔ ይሄንን ሲል ሰምታችሁ ታውቃላችሁ። የፋኖ ታጣቂዎች ወደ ሰላም ለመምጣት ዝግጁ መሆን አለባችሁ ከመንግስት ጋር ተደራደሩ ሲባል ሰምታችሁ ታውቃላችሁ ወይ? እኔ በተአምር የትኛውም የመንግስት ተቃዋሚ ላይ ባይ መንግስትን ወደ ድርድር መምጣት አለበት ጦርነት ማቆም አለበት ሲሉ ታጣቂዎቹን ግን አንድ ቀን ደፍሮ ሲናገሩ ሰምቻለሁ። ስለዚህ አሰልች ይሆናል፣ በጣም ቦሪንግ ነው። እንደዚህ አይነት ወሬ ደግሞ ደግሞ ደግሞ ደግሞ ማላዘን መፍትሄ ለማምጣትም አይመስለኝም ነው መፍትሄ ለማምጣት አይደለም። አሁን ደሳለኝ ጫኔ የሚያወራው መፍትሄ ለማምጣት አይደለም፣ አለ ለመባል ነው፣ ወይም ለዩቲዩብ እዛ ላይ ለሚያራግቡለት ወሬ ወሬ ማራገቢያ እንዲሆን ያንን የሚያወራው እንጂ መፍትሄ ይመጣልኛል ብሎ መፍትሄ ከሆነ የሚፈለገው፣ አንደራደርም፣ አራት ኪሎን ካልሰጣችሁን የሚሉ ሰዎችን ከድንቁርናችሁ ተመለሱ ለምን አትሏቸው? ይሄ መንግስት እኮ በኢትዮጵያ ሕዝብ ተመርጦ ቅቡልነትን አግኝቶ የኢትዮጵያ ሕዝብ ይሁንታ አሰጥቶት ምራኝ ብሎ የፈቀደለት መንግስት ነው። እንዴት ነው አራት ኪሎን ስጠኝ የሚል ተደራዳሪ ጋር ተደራደር ማለትም ማለት ነው። እሱም ሆኖ እምቢ አላለም። እሺ፣ እንደራደር እናንተም ከመጡላችሁ ይዛችኋችሁ ነው። እኛም በተደጋጋሚ የሰላም ጥሪ እያደረግን ነው አለ። ምን ማለት ነው? የፋኖን አላማ ቁጭ ብለው ፓርላማ የሚሰራ ሰው ነው ደሳለኝ ጫኔ። የፋኖን ጥያቄ በህዝብ ተወካይ ስም ህጋዊ ካባ ለብሶ ያውን ፓርላማ ተቀምጦ የፋኖን አጀንዳ እያራገበ ያለ ሰው አንብጩ መንብሏል። ትላንትና ታጣቂዎቹ እንደራደር እንኳን ብለው ሲመጡ አለ ብለው ወደ ሰላም ሊመጡ ሲሉ አዲስ አበባ ያሉና አሜሪካ ያሉ ሰዎች ዋ ትደራደሩና ይሏቸዋል። በመሳሪያ የሚመጡ ሰዎች ብዙ ጊዜ ከመሳሪያ ያለፈ ነገር ማሰብ አይችሉም። እኔና ጌታቸው ረዳን በጋራ የሚያይ ሰው አሁን ይህም መንግስት አይወያዩም ብሎ ቢያስብ አይገርምም። እኛ አሁንም ክፍት ነው ለመወያየት ማንም ሰው በሰላማዊ መንገድ ህግና ስርዓት አክብሮ ይመጣ ከሆነ ለመታረቅ አይደለም፣ አብረን ለመስራት ዝግጁ ነን። አሳይተናል፣ ሁለት ሶስት ጊዜ። ሁሉም በርክፍት ነው። እወያያለሁ ላለውም ከመንግስት ጋር ችግር የለም እኛ ዝግጁ ነን። ብዙዎቹም እኮ ይወያያሉ፣ ባይ አሁን ሽፍታ ናቸው እንጂ ይወያያሉ፣ ይጠይቃሉ፣ ይነጋግራሉ። ሲነጋግሩ ግን የሚያሳዝነው ጉዳይ ብዙዎች በውጭ ያሉና አዲስ አበባ ያሉ አንዳንድዴ ታረቁ የሚሉን ሰዎች ሊታረቅ የሚፈልገውን ኃይል ወየውልት ልታርቀህ ደግሞ ይላል። እነማን ናቸው እነዚህ? አዲስ አበባ ያሉት ሰዎች አሜሪካ ያሉት ይታወቃሉ። አዲስ አበባ ተቀምጦ ፋኖች እንዳትደራድሩ የሚለው አካል ማን ነው? መንግስት ይሄንን እያወቀ ዝም ያለበት ምክንያት ምድ አራብቹ? አሁንስ ይሰለቻል እንዴ! እንዴት ነው አዲስ አበባ ተቀምጦ ታጣቂዎቹ እንደራደር ብለው ወደ ሰላም ሊመጡ ሲሉ ኖ ብለው የሚከለክል አካል አዲስ አበባ መኖሩ እየታወቀ መንግስት ለምደው ዝም ያለው ታዲያ ማን ነው? የሚያሸብረን መንግስት ነው። ፈቅዶላቸው እነዚህ ሰዎች እንዲያሸብሩ ፓርላማ ቁጭ ብለው የፋኖን ጥያቄ እንዲጠይቁ የፈቀደላቸው መንግስት ነው። ምን ማለት ነው ታዲያ? ታጣቂዎቹ ጋር ለምን ይዋጋል ታዲያ እንዴ? ይቅርታም ልክ አለው፣ ትዕግስትም ልክ አለው፣ ሆደ ሰፊነትም ልክ አለው። እየሆነ ያለው ነገር ግን አይናችን ስር እየሆነ ያለው ነገር ስንመለከት ደሳሌ ጫኔ ክርስቲያን ታደለ ከሚያደርገው ነገር አደል የተሻለ አደለም እያደረገ ያለው ከዮሐንስ ቦያ ያለው የተለየ ነገር አደለም እያደረገ ያለው። ሀገርን በእርስ በእርስ ጦርነት እያመሱ ያሉ ሰዎች ጥያቄያቸው ምንድነው ሲባሉ ጥያቄ እንኳን የሌላቸው መደዳደሪያ ሐሳብ እንኳን የሌላቸው የተነሱበት ዓላማም እንደሆነ ማያውቁ ኦሮሚያ ክልል ንጹሃን ተገደሉ የሚል የውሸት ምክንያት ያቀርቡና ኦሮሚያ ክልል ንጹሃንን ከሚገድሉ ሸኒ ጋር አንድ ላይ ቆመን እንታግላለን ይሏል። ህውሃት ትጥቅ ሳይፈታ የአማራ ክልል ትጥቅ ፍታ ተባለ በሚል ምክንያት ነው ወደ ትግል የገባ ነው ይሉና ከህውሃት ጋር አንድ ላይ ሆነን የአማራ ነፃነት እናስከብራለን አስከብራለን ይሏል። ሰዎች እንዴት ነው ሰው በኖርማል አእምሮ እንዳለ ሰው እንዴት ነው ተደራደር ብሎ መንግስትን ማስገደድ የሚቻለው ከእነዚህ ሰዎች ጋር? መጀመሪያ ከህመማችሁ አገግሙ። መጀመሪያ ዳኑ። መጀመሪያ እናንተ የምትመክሯቸው ሰዎች በራሳችሁ ማናችሁ? እኔ እኔ አሁን አብይም በሆን ለደሳሌ ጫኔ የምመልስለትን መልስ አልሆንም እንጂ ደግነቱ ብሆን አላቅም እንደመልስለት። በጣም ኤሪቴት የሚያደርገው የሚጠይቀው ጥያቄ አንደኛ ዘለፋ ነው ሰውየው የሚያወራው። እድሜ ልኩን አምስት ዓመት ፓርላማ ተቀምጧል። አሁን እንኳን አብቹ ከተመረጠ አምስት ዓመት ሊሆነው ነው። አምስት ዓመት ሙሉ ዘለፋ ነው የሚያወራው። አምስት ዓመት ሙሉ ፍሬ ፍሬ ያለው ነገር ሲጠይቅ ተሰምቶ አያውቅም እንዴ! አንደኛ ነገር እነዛ ታጣቂዎች እየጠየቁ ያሉት አራት ኪሎን ስጡን ነው። መንግስት ቁጭ ብሎ ባለበት እደራደር አለው። እኔ ሰላም ነው ምፈልገው ወደ ሰላም የሚመጡትን አምጡ ከግማሽ መንገድ ብለ ሄደን እንቀበላችኋለን አለ። ይሄን ካለ ይህን እያለ ያለውን መንግስት ድጋሚ ተደራደር ብለ ስትመጣ ዞር በል ከዚህ ነው ምል ደንቆሮ ሄድዛን ደራደርም ያለውን ይዘና ከመጣ አራት ኪሎን ካልሰጣችሁ አንደራደርም የሚለውን ደንቆሮ ሄድና እናግርዛ። ድርድር ከሆነ የምትፈልገው፣ ሰላም ከሆነ የምትፈልገው፣ አይ ኖ ኖ ኖ ኖ። የእናንተ ጉዳይ ግን ሰላም አይመስለኝም። ምን ጦርነቱ እንዲቆምም የሚፈልጉ አይመስለኝም። ውጊያውም እንዲቆም የሚፈልጉ አይመስልም። ምክንያቱም አዲስ አበባ እና አሜሪካ ያሉ ሰዎች፣ ታጣቂዎቹ ወደ ሰላም ሊመጡ ሲሉ እንኳን የሚከለክለው እሱ ነው እነሱ ናቸው። ዋ ረፉ የሚሏቸው አላብቹ። ስለዚህ አብቹና እነዚህን ሰዎች ታጣቂዎቹን እየከለከሉ እንደሆነ እያወቅ ጦርነቱ እንዳይቆም እያስተጓጉሉ ያሉት አዲስ አበባ ያሉት ሰዎች እንደሆኑ እያወቅ ዝም ያልከው አንተ ነህ። ስለዚህ እያሸበርክን ያለው አንተ ነህ ማለት ነው። እኔ ከአብቹ ራስ ላይ አልወርድም። እነ ደሳሌ ጫኔ በተከበረው የኢትዮጵያ ፓርላማ ፊት ቀርበው እየፈነጩ ሰው እየዘለፉ የኢትዮጵያን ጠቅላይ ሚኒስትር ማንጓጠጥ እና ተገቢ ያልሆነ ቃላት እየተናገሩ በዛ ላይ የአሸባሪን አላማ ፓርላማ ውስጥ ቁጭ ብለው ለማስፈጸም እየሞከሩ የሚኖሩበት ጊዜ ማክተም አለበት። ይሄ መቆም አለበት። መንግስትም አዲስ አበባ ተቀምጠው ከታጣቂዎቹ ጋር የሚገናኙ ሰዎችን እኔ እኔ ይቅርታ ይቅርታ አይመስለኝም እኔ ሞኝነት ነው ምለው ይሄንን ስለዚህ ይሄ መስተካከል አለበት። ደሳሌ ጫኔም ሆነ አዲስ አበባ ተቀምጠው ከፋኖቹ ጋር የሚሰሩ ሰላም እንዳይመጣ የሚከለክሉ ሰዎችን መንግስት ለአንዴና ለመጨረሻ ጊዜ ማስቆም አለበት። አራት ኪሎ ካልሰጣችሁኝ አልደራደርም የሚለውን አካል እንደውም ከዚህ በኋላ መንግስት ይደራደር ብሎ የሚጠይቅ በተለይ በተለይ እንደ ደሳለኝ ጫኔ አይነት በህጋዊ ሽፋን ተቀምጦ የሚያወራ ሰው ካለ እኔ ከፋኖቹ ተለይቶ ሊታይ አይገባም፣ ከልደቱና ከጀዋር ተለይቶ ሊታይ አይገባም ባይ ነኝ። እና ደሳለኝ ጫኔ እነ ክርስቲያን ታደለጋ ለመግባት የቸኮለ ነው ይመስለኝና በአጠቃላይ ግን አብቹ ትላንት ስለ አባይና ስለ ጣና የተናገረው ነገር ነበር።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 እናንተ እንዝናናብኝ ብትሉኝ በጀልባ እየሄዳችሁብኝ ነው። እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ። እንረስ ብትሉም እያረሳችሁብኝ ነው። እኔ እናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታችሁ የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን እየመለስኩ ያለሁትን ምን ትሉኛላችሁ? አላቸው ይባላል። አመሰግናለሁ። አባይ በጣና ላይ አልፎ ሲሄድ ምን አለ? ጣና ምን አለ? የሄደው አገር ጥሎ የሄደው አባይ አሻፈረኝ ብሎ እምቢ ብሎ ሸለቆ ለሸለቆ የሚሮጠው የሚሄደው አባይ አሸማጋዮቹ ሽማግሌዎቹ እየመጡ እባክህ ከወንድም ጋር ታረቅ የሚሉት ማንን ነው? ጣናን እ ምን ነው ሂዱ እዚያ እኔ በሰላም ረግቼ በተቀመጥኩበት ቦታ ባለሁበት ሀገር እኔ በሰላም ቤቴ በተቀመጥኩ እምቢ ብሎ ሄደው እሱ ነው ሸለቆ ለሸለቆ እየሄድ ያለውን አባይን ሂዱና ምከሩ እባካችሁ። ወይ ይሄ ይድርድር ጥያቄ የምትሉትን ነገር አቁሙ። መንግስት ይታረቅ፣ መንግስት ይደራደር፣ መንግስት ሰላም አምጣ የምትሉትን ነገር አቁሙ። ካልሆነ ደግሞ ሰላም የምትፈልጉ ከሆነ እነዛን ደናቁርት አሸባሪዎች ሂዱና ወደ ሰላም እንዲመጡ ንገሯቸው። ታገኛቸዋለህ፣ ደሳ ላይ ጨሜ ዘመነንም ታገኘዋለህ፣ እነ ምሬ ወዳጆንም ከፈለግ ጃልመሮን ብል ታገኘው ትችላለህ። ስለዚህ ወደ ሰላም እንዲመጡ ከፈለግ እምቢ አንደራደርም ያሉት እነሱ ስለሆኑ ሂድና እነሱን አናግር። ከዚህ በኋላ ግን መንግስት ይደራደር ብሎ የሚጠይቅ ማንኛውም አካል ከአሸባሪዎቹ ተለይቶ መታየት የለበትም። የዛሬው ፕሮግራሜ ማሳረጊያ መልዕክት ነው። የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች ባስቀመጥ ነው የንግድ ባንክ አካውንት ድጋፍ ልታደርጉልን እንደምትችሉ በድጋሚ ለማስታወስ ወዳለሁ። ከፕሮግራሙ ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።